ሰላም ሲሳይ ነኝ። የኤምሬትስ ኦቨርስቴ ቅጣት ወይም ቀራማ በሰከንዶች ውስጥ እንዴት ማስላት እንደሚችሉ አሳያችኋለሁ። መጀመሪያ እነዚህ ሁለት ነገሮች ማወቅ አለባችሁ። ከመጠን በላይ ለቆዩበት ለእያንዳንዱ ቀን ቅጣት አለው። እና የመጀመሪያ ቀን ቅጣቱ ከቀሪዎቹ ቀናት ይለያል። አሁን ወደ ስሌት ልንግባ። የቅጣት ስሌቱ በዚህ መልኩ ነው። የመጀመሪያ ቀን የቅጣት ክፍያ 250 ድራም ነው። ከዚያ በኋላ ለእያንዳንዱ ተጨማሪ ቀን 50 ድርሃም ነው። ለምሳሌ 11 ቀናት ኦቨርስቴ ካደረጉ ስሌቱ እንደዚህ ይሆናል። የመጀመሪያው ቀን 250 ድርሃም ሲቆጥርባቸው የቀሪዎቹ 10 ቀናት ቅጣት በ50 ድርሃም ሲሰላ 500 ድርሃም ይሆናል። በተቅላላው 250 ድርሃም ሲደመር 500 ድርሃም 750 ድርሃም ይሆናል። ስለዚህ ለ11 ቀናት ኦቨርስቴ ያደረገ ሰው የሚጠበቅበት ቅጣት 750 ድርሃም ነው። ይህ ስሌት ለቱሪስት ቪዛ እና ለስራ ቪዛ ኦቨርስቴ ተመሳሳይ ነው። ስለዚህ በቀላሉ ቀኖቹን በመቁጠር እና በእነዚህ ቁጥሮች በማባዛት ቅጣቱን ማስላት ይችላሉ። ይህ ቪዲዮ ከረዳችሁ ላይክ እና ሼር ማድረጋችሁን አትርሱ። ሌላ ምን አይነት መረጃ ማወቅ ይፈልጋሉ? ኮሜንት ላይ አሳውቁኝ።